ጆርዲ ምን አይነት ወንድ እንድታገቢ ነው የምትመኝ? ባልሽ ምን አይነት እንዲሆነ የምትፈልግ? ከአንተ የተሻለ አስተሳሰብ ያለው። ዝማት በሉ፣ እጅ ተንቀሳቀሱ። ሸርታ ረገዋላ አታረጉም ነው ጥያቄ። የድሪዷ ልጆች ተሰርባል ትላኛ አላችሁ። እኔ ምን አልኩኝ? ሲጀመር ምንም እኮ ያልኩት ነገር ሳኩኝ፣ የሳኩት ነገር ደግሞ በሌላ ነገር ነበር። የሳኩትን ፓርት ከስድቡ ጋር አድርጋችሁ አንድ ላይ ፖስት አድርገው ፖስት ለቀቁት። ግን እንደዛ አይደለም ጌታ፣ እንደዛ አይደለም። የምሬ ነው። እዚህ አውቀው የሚያቀሳስሩ ሰዎች አሉ። ስም የሆነ የሰውን ስም ለማጥፋት የሰውን እንትን ለማድረግ፣ እኔ ምን ምንም እኮ ካልኩኝ እኔ ከተሳደብኩኝ እኮ አዎ ተሳድቤያለሁ። ግን ይቅርታል አለቅ ምንም ሳልል ግን ዝም ብላችሁ፣ ናሁን ፎንቲ እንደዚህ ያልክ፣ ናሁን ፎንቲ እንደዚህ ያልክ፣ ናሁን ፎንቲ ና መልስ ስጥ፣ ናሁን ፎንቲ ና መልስ ስጥ። እኔ ምን አድርጌ ነው መልስ የምሰጠው ሲጀምር እንደዛ ከመሰላችሁ፣ አዎ እንደዛ ከመሰላችሁ ይቅርታ። ግን እንደዛ አይደለም። ቪዲዮ እንዳያችሁት አይደለም። ልጁ ደግሞ ቪዲዮ ፖስት ሲያደርገው ምን ብሎ ነው ፖስት ያደረገው? እናንተ ነው አሁን ፎንቲ፣ ድሬዳዋ የምንመጣው ለመባለግ ነው እንዴ? ሬዲ ሲጀመር ፈታ ለማለት ነው እንጂ ለመባለግ አይደለም። ሄዶኒ ይሄኒ ድሬ የሚባል ልጅ አቀሳሳሪ ሲያስጠላ ለማቀሳሰር ነው ነው አሁን ፎንቲ ድሪ መመጣው ለመባለግ ነው እንዴ? በኢየሱስ ኢየሱስ፣ እንደው አይነት ሰዎች ግን ምን አለ። አይ፣ እዚህ ጋር ምኮ ግን እንደዚህ ብለዋል ሚል ምን ችግር አለ? ጥሩ ነገርን ምኮ ቢወራ ምን ችግር አለ? አይወራም። ምን አይወራም? ሁሌም መጥፎ መጥፎ ነገር ነው እየተቆረጠ፣ መጥፎ መጥፎ ነገር መጥፎ ነው በለ። እንግዲህ ምንም የለም። ስለዚህ አራዳጆች በእኔ በኩል ካስደበርኳችሁ፣ በጣም ይቅርታ። ወዳችኋለሁ፣ አከብራችኋለሁ። ከሁለት ሳምንት በኋላም ድሬዳዋ ይላሉ መሄዴ አይቀርም፣ ስለዚህ አያሳስበኝም። ኖርማል እና እንደዛ ነው። ጨርሻለሁ። ማብራሪ ሰላም፣ እንዴት ናችሁ? ይህ ቪዲዮ የምሰራው ለድሬዳዋ መስተዳድርና ለድሬዳዋ ህዝቦች ነው። እባካችሁ ያው ጃኔ አትፍታለች በእርግጥ ማንም ሰው ከህግ በላይ አይደለም። በጣም ይቅርታ፣ ይቅርታ እንድታረጉላት ነው ይሄን ቪዲዮ የምሰራው እባካችሁ። አቃለው ተናዳችኋል፣ ከፍቷችኋል። የድሬዳዋ ህዝብ በሙሉ እባካችሁ፣ እባካችሁ ይቅርታ እንድታረጉላት እለምናለው። በጣም በጣም በጣም ይቅርታ፣ ይቅርታ፣ በእናታችሁ በቃ ይቅርታ። አትፍታለች በቃ የአጋጣሚ ጉዳይ ነው። እግዚአብሔር ልባችሁን ያራራውና ይቅርታ እንድታረጉ እባካችሁ እለምናችኋለሁ በእግዚአብሔር በቃ እለምናችኋለሁ በቃ ይገባኛል ስሜታችሁ ምናምን ግን አጋጣሚ ነው በቃ ምንም ማለት አልችልም ህግ የያዘው ጉዳይ ነው ግን ይቅርታ አርጉልን እባካችሁ በጣም ይቅርታ አርጉልን አካውንቲ እግዚአብሔር

ከዛ ደስታ ውስጥ ሁሉ የነበርኩ ሰው ኩሉበሁና ሰጋየው ሚል ማስጠንቀቂያ በዚህ ምክንያት አካውንት ይዘጋል። እኔ እንዴት አድርጌ ላስረዳቸው? የአገራችን እኛ እንደዚህ እ ምናምን ተብሎ በእንግሊዘኛ እንዴት ብዬ እንዴት ብዬ ነገር በጣም ያሳዝናል። ብዙዎችን ያሳዘነ የብዙዎችን ልብ የሰበረ ድምፅ ከአትሌት ገለቴ ቡርቃ ተሰምቷል። በትናንትና ውለትም በገመዳ ሾው ላይ የቀረበችው አትሌት ገለቴ ቡርቃ ሙሉ በሙሉ ንብረቷን በባለቤቷ መዘረፏን ገልጻለች። በዚህም ታዲያ አንድ መልእክትን አስተላልፋለች። መልእክቷንም ለጠቅላይ ሚኒስትር አብይ አህመድን ነው ያስተላለፈችው። ከንቤኔ ሚኒስቴር ሙሜ ብያ ዶክተር አብይ አህመድ ብቻ ነ ጨራ አገራ አርጋችሁ ፊ አደ ጅር እንደንዴ አትሌቷ እንደገለጸችው ከሆነ መኖሪያ ቤትና መንግስት በተለያዩ ጊዜ የሸለማት አስራ አንድ መሬቶች ውስጥም አስሩ ባለቤቷ መሸጡና አሁን ካለችበት ቤት ውስጥም ሊያስወጣት በፍርድ ቤት ጉዳዩን እየጨረሰ መሆኑን ገልጻለች። ካሏት አምስት መኪኖችም አራት መኪኖችን ባለቤቷ መሸጡንም ነው የገለጸችው። በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ አመት ከቤት ሳትወጣ መቀመጧን ተናግራለች። ጠቅላይ ሚኒስትር አብይ አህመድ ምላሽ ይስጠኝም ብላለችም አኩመ ሚዲያ

ወልኩኝ ለና ኦል ደወልኩኝ አላመኑም። እነሱ ምክንያቱም ክርስትና ምናምን አንድ ላይ የሆነ ፕራንክ ነው የመሰላቸው። አረ እንዲህ እንዲህ ሆስፒታል፣ ፖሊስ ጣቢያ ነች አላመኑ። ፕራንክ ነው የመሰላቸው። እኔ እንግዲህ ለሁለቱን የተናገርኩት ቲክቶክ ላይ ሰምቻት ተለቋል። ቲክቶክ ላይ እንደዚህ እንደዚህ ጃኒ ታሰረች ምናምን። ከዛ ትላንትና በቃ ላይቭ መግባቱ ጥሩ አይደለም በሚል ላይቭም አልገባሁም። ከዛ ዛሬ ያለውን ነገር ስናይ ወደ ስምንት ሰዓት አካባቢ ወደ ድሬዳዋ ነው የወሰዷት። ጃኒ እንግዲህ በዛሬው ዕለት ፍርድ ቤት ቀርባ የድሬዳዋ ሕዝቦች ጸዴ ናቸው በማለቷ ሙሉ ችሎቱ በሳቅ ፍርስ ማለቱ ተሰምቷል እና እኛም እናውቀው ስሟ ስመኝ ገብሩ ቢሆንም ነገር ግን መታወቂያ ላይ ያለው ስሟ ጃኒ መሆኑ ተረጋግጧል ማለት ነው። እንዲሁም ደግሞ በቀጣይ ስመጣ ሺቲ ለብሼ እመጣለሁ ብላለች እና ፍርድ ቤቱም ለቀጣይ ሰኞ ተለዋጭ ቀጠሮ ሰጥቷል። ናፍቀሽኛል ናፈቅሽኝ ታው ግን ታው አይ የምሬ ነው በእውነት አልናፈቅሽም እንደት ነሽ በእናትሽ ተንቼ ነበር ተነሳው አሁን ደግሞ ያንቺን ፊት ሳይ ደሳሉ ገና መግባት ነው ጥርስሽን ግን አስነቀልሽው እንዴ? ካዩት ቆዩ። ታስፈልግኛለሽ ባክሽ። እንዴት ቢጸልይ ነው እንዴት ቢለምን